በተደጋጋሚ ሙከራ አድርጓል። እነዚህ ሙከራዎች በልጆቿ ከሽፈዋል። የኢትዮጵያ ሰራዊት በአሸናፊነት ሀገሩን ያጠናና በዲሲፕሊን የታነጸ የሕዝብ ልጅ መሆኑን የሰሜን ሸዋ ዞን አስተዳዳሪ አቶ መካሻ አለማየው ተናግረዋል። የደብረ ብርሃን ከተማ ተቀዳሚ ከንቲባ አቶ በድሉ ውብሸት በበኩላቸው ሰላምን የማስፈን ተግባር ለመከላከያና ጸጥታ ኃይሉ ብቻ ሳይሆን የሁሉም ኢትዮጵያዊ ትኩረት መሆን እንዳለበትም ጠቁመዋል። ይህ የመከላከያ ሰራዊታችን ሲቋቋም ጀምሮ አላማውንና ግቡን ጠንቅቆ የተረዳና ለሰንደቅ ዓላማው ክብር የገባውን ቃል የማይረሳ መሆኑ የተገለጸው ደግሞ ምስራቅ እዞች የመከላከያ ሰራዊት ቀንን ባከበሩበት መድረክ ነው። ታሪካዊ ጠላቶቻችንና ባንዳዎች እርስ በርስ እንድንጋጭ የሚያደርጉትን ጥረት በንቃት ለ መከላከል እና ለማምከን ሁሌም ዝግጁ መሆን እንደሚገባ የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል ተስፋይ ረጋሳ አስገንዝበዋል። በሀገር ግንባታ ሰራዊት ያስፈልጋል። ሀገር ለመጠበቅ፣ የህዝብ ደህንነትን ለማረጋገጥ ሰራዊት ያስፈልጋል። የሀገር ዋስትና፣ የሀገር ጋሻና መከታ ሰራዊት ነውና ሰራዊት ምንነቱ ለእኛ መግለጽ እንጠበቅ አይደለም። አምስት መቶ አራተኛ ኮርም በሚገኝበት የግዳጅ ቀጠና የሰራዊት ቀንን ሲያከብር ሀገር ጠሎችንና ሰላምና እድገት የማይሹ የእናት ጡት ነካሾችን ሴራ በማክሸፍ የሀገርን ሰላም የማረጋገጥ ተግባሩን አጠናክሮ እንደሚቀጥል የኮሩ ምክትል አዛዥ ብርጋደር ጄኔራል ቾምቤ ወርቁ ተናግረዋል። የምዕራብ እዝ የሰራዊት አባላትና የነቀምት ከተማ ነዋሪዎችም በምስራቅ ወለጋ ዞን ነቀምት ከተማ ብሔራዊ ጥቅሞቻችንን ለማስከበር ሁሌም ዝግጁ ነን በሚል መሪ ርዕስ በፓናል ውይይት በዓሉን አክብረዋል። ጀግናው ሰራዊታችን የኢትዮጵያ ማሳያና የኩራታችን ምንጭ መሆኑን የነቀምት ከተማ ከንቲባ አቶ መሠረት ኃይሉ ተናግረዋል። የመከላከያ መሐንዲስ ዋና መምሪያ አባላትም 118ኛውን የሰራዊት ቀን ሲያከብሩ ሀገራችን የቀደመ ክብሯና ገናናነቷ እንዲመለስ ሁልጊዜም ሉዓላዊነቷን ለማስጠበቅ ዝግጁና ቁርጠኛ መሆናቸውን ተናግረዋል። ሰራዊታችን ከጀግኖች አባቶቻችን የወረሰውን አርበኝነት በማስቀጠል የሀገራችንን እድገትና ብልጽግና ለማረጋገጥና የሀገራችንን ሰላም ለመጠበቅ አስፈላጊውን መስዋዕትነት እየከፈለ ያለ ጀግና ሰራዊት ነው ሲሉ የኢትዮጵያ ወታደራዊ አካዳሚ ምክትል አዛዥ ለትምህርትና ስልጠና ዲን ሌተናል ኮሎኔል አካሌ ሳለ ገልጸዋል። 118ኛውን የሰራዊት ቀንን የውጊያ ቴክኒክ ትምህርት ቤት የሰራዊት አባላትና ሰልጣኞችም አክብረውታል። የትምህርት ቤቱ አዛዥ ብርጋዴር ጄኔራል ታያ ለማየው የሰላማችን፣ የእድገታችንና የብሔራዊ ጥቅማችን እንቅፋት ለመሆን በሚጣጣሩ ባንዳዎች መቃብር ላይ የኢትዮጵያን ሰላም፣ ልማት፣ እድገትና የባህር በር እውን እናደርጋለን ብለዋል። የትምህርት ቤቱ አባላት በአቡነ ዮናስ አረጋውያንና ሕፃናት መርጃ ማዕከልና በከተማዋ የጤና ጣቢያ በመገኘት የጽዳት ሥራዎችንም አከናውነዋል። የመከላከያ ጤና ዋና መምሪያ ለከፍተኛ አመራሮቹና ለጤና ሙያተኞቹ በስትራቴጂካዊ አመራርነት ሚናና ተግባራት ዙሪያ ስልጠና ሰጠ። ታላቅ መሪ ለመሆን በፈተና ጊዜ ጸንቶ መገኘትና የትኛውንም ኃላፊነት በብቃት መወጣት ስለመሆኑም በስልጠና መድረኩ ላይ ተጠቁሟል። ራሄል ገዛኝ በመከላከያ ጤና ዋና መምሪያ ለሚገኙ ከፍተኛ አመራሮችና የጤና ሙያተኞች በስትራቴጂካዊ የአመራርነት ክህሎ ዙሪያ የተሰጠው ይህ ስልጠና የዋና መምሪያውን ተልዕኮ ይበልጥ የሚያሳልጥ መሆኑ ተጠቁሟል። በተለይም ዋና መምሪያው የጤና አገልግሎት ተደራሽነትን የማሻሻልና የማዘመን ሚናውን በብቃት ለመወጣትና የአመራሩንና የሙያተኛውን የኃላፊነት ስሜት ይበልጥን ማጎልበል ታስቦ የተዘጋጀ ስልጠና መሆኑ በመድረኩ ተገልጿል። መሪ ለመሆንና ለመምራት በቂ እውቀት ያስፈልጋል ያሉት የመከላከያ ጤና ዋና መምሪያ ኃላፊ ሌትናል ጀነራል ጥጋዊ ልማ እንደ ተቋምም የመሪነት ብቃትና ክህሎትን ማሳደግ ተገቢ የውጊ አገልግሎት መስጠትን የሚያሳልጥ መሆኑን ተናግረዋል። መሪ መሆን እድልም ፈጠናም ነው። እድል የሚሆንበት ምክንያት የሚያቅን ሰው ስትመራ ለራሱ ትጠቃምታና ታካያለ ፈተና የሚሆንበት ምክንያት ግን አንተ የምታስበው ምናልባት ቀድሞ አውቆት ሊሆን ይችላል እና ቻሌንጅ በጣም ከፍተኛ። የጦር ሰራዊት የህክምና ተቋማት ለየት ያለ የህክምና ዲሲፕሊን እንዳላቸው የተናገሩትና ስልጠናውን የሰጡት የአፍሪካ አመራር ልዕቀት አካዳሚ ዋና ዳይሬክተር አቶ ዛዲግ አብርሃ የሚገኙ ውጤቶችም ጥሩና ብዙ እድል የሚፈጥሩ ስለመሆናቸው አስታውሰዋል። ስልጠናው ለምንሰጠው አገልግሎት ተጨማሪ እውቀትንና ተነሳሽነትን የፈጠረ በመሆኑ በጨበጥነው አቅም የተቋሙን አገልግሎትና ውጤት ለማላቅ እንተጋለን ሲሉም የስልጠና ተሳታፊ ከፍተኛ አመራሮችና የጤና ባለሙያዎቹ ተናግረዋል። እዚህ የተማርነውን ነገር በየደረጃችን ወደ የምንመራው አሀዱ ወርደን ይህን ነገር ማስጨበጥ ነው። ለምን? ይሄ ነገር በእኛ ብቻ መቅረት ስለሌለበት እንደ ተቋምም ይሄ ትሬኒንጎች መቀጠል መቻል አለባቸው። በተለይ የተለያዩ አመራሮች ብዙ ልምድና ብዙ እውቀት ያላቸው መሪዎች ስለሆኑ ብዙ ነገር ነው የምናገኝበት። ስለዚህ ነገር ቀጣይነት እንዲኖረው ለማለት ነው። እንግዲህ በሀገራችን ሁላችንም እያንዳንዳችን ያለን ሚና ምንድን ነው፣ እንዲሁም ደግሞ ባለንበት ቦታ ላይ አድምተን ሰርተን በተለየ ዲሲፕሊን፣ በተለየ ሞራል ትራንስፎርሜቲቭ የሆነ ስራ እንድንሰራ የሚያግዘን ነው ብዬ አስባለሁኝ። ብዙ ትምህርቶችን የወሰድንበትና ለቀጣይ ለምንሰራቸው ስራዎች ብዙ ግብዓት የሚሆኑ እውቀቶችን እንዲሁም ደግሞ ልምዶችን ያገኘንበት ነበር ማለት ይቻላል። ደቡብ ሁለንተናዊ ዝግጁነቱን በማረጋገጥ ግዳጁን በላቀ ብቃት መፈጸም የሚያስችለውን የዝግጁነት ቁመና ይዞ መገንባቱን አዛዡ ሌተናል ጀነራል ሰለሞን ይተፋ ተናገሩ። እዙ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ በሚያደርገው ሁለንተናዊ ርብርብ ስጋት የደቀኑ ኃይሎችን በመደምሰስ የሀገራችንን ዘላቂ ሰላምና ብሔራዊ ጥቅም ለማስከበር ዝግጁ መሆኑን ገልጸዋል። ሁሉም የእዙ አባላት በየተሰማሩበት የግዳጅ ቀጠና የላቀ ውጤት ማስመዝገባቸውን አጠናክረው እንዲቀጥሉም ሌተናል ጄኔራል ሰለሞን ይተፋ አሳስበዋል። ይህ በእንዲህ እንዳለ ደቡብ እዝ ሰራዊቱን የሰራዊቱን ቤተሰቦችና የሲቪል ሰራተኞችን ኑሮ የሚደግፉ የተለያዩ ተግባራትን በትጋት እያከናወነ እንደሚገኝ አስታውቋል። እዙ የግብርና ምርት ልማቶችን በማስፋፋት የአባላቱን ኑሮ የሚደግፉ ስራዎችን አጠናክሮ መቀጠሉን የደቡብ እዝ ጠቅላላ አገልግሎት ኃላፊ ኮሎኔል የሸዋስ ደምሴ ጠቁመዋል። ዘገባው የአብርሃም ዘውዱና የኢዮብ ሰለሞን ነው። የሰሜን ምስራቅ እዝ የቡርቃ ማሰልጠኛ የሻለቃና የሻምበል አመራሮችና ልዩ ልዩ ሙያተኞችን አስመረቀ። ማሰልጠኛው ከ2015 ዓ.ም ጀምሮ ከጓድ መሪ እስከ ሻለቃ አመራርና ልዩ ልዩ ሙያተኞችን እያስመረቀ ለእዙ ተልኮ ስኬት የበኩሉን ታላቅ ሚና ማበርከቱን የሰሜን ምስራቅ እዝ አዛዥ ሌተናል ጀነራል አሰፋ ቸኮል ተናግረዋል። ተመራቂ አመራሮቹና ሙያተኞቹ የሚሰጣቸውን ሀገራዊና ተቋማዊ ተልኮ በላቀ ብቃት እንዲወጡ በማድረጉ ረገድ ስልጠናው የራሱ ሚና እንዳለው የማሰልጠኛው አዛዥ ኮነሬል ግርማ ስዩም ተናግረዋል። ለስልጠናው መሳካት አስተዋ አስተዋጽኦ ላበረከቱ የምስጋናና የእውቅና ሰርተፊኬት ተበርክቶላቸዋል። ዘገባውን ያደረሰን አሰፋ ብለው ነው። ሰሜን ምዕራብ እዝ በሚንቀሳቀስበት የግዳጅ ቀጠና በጽንፈኛው ላይ የሚወስደውን እርምጃ አጠናክሮ መቀጠሉን አስታወቀ። እዙ የቀጠናውን ሰላም አስተማማኝ ለማድረግ ከሚያደርጋቸው ስምሪቶች መካከል የታሪካዊ ጠላቶቻችንን ተልእኮ በሚያስፈጽመው ጽንፈኛው ቡድን ላይ የሚወስደውን እርምጃ ማጠናከሩ ነው የገለጸው። ባዳዎች ባንዳዎችን በመጠቀም በጦርነት ውስጥ እንድንቆይ ይፈልጋሉ ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ በመስዋዕትነታችን የባንዳዎችንና የባዳዎችን ሴራ ተሸክፈናል ሲሉም ተናግረዋል። ኢትዮጵያ ባሻጥረኞች የሚገጥሟትን ፈተናዎች ሁሉ በጀግኖች ልጆቿ መስዋዕትነት አክሽፋ ጸንታ እንደምትቀጥልም የእዙ አዛዥ ሌተናል ጀኔራል ብርሃኑ በቀለ አረጋግጠዋል። ዘገባው የሰሜን ምዕራብስ ሚዲያ እና ሕዝብ ግንኙነት ነው። ስድስተኛ እዝ በጦን ላይ ከፍተኛ ባለሌላ ማረክተኛ ማሰልጠኛ ያሰለጠናቸውን ባለሌላ ማረክተኞች አስመረቀ። ሀገር ታፍራና ተከብራ እንድትኖር በሁሉም ዘርፍ የበቃና የተደራጀ ጠንካራ መከላከያ ሰራዊት ያስፈልጋታል ሲሉ በምረቃ ስነ ስርአቱ ላይ የተገኙት የስድስተኛ እዝ አዛዥ ሜጀር ጀኔራል ብርሃኑ ጥላውን ተናግረዋል። ሜጀር ጀነራል ብርሃኑ ጥላውን አያይዘውም ዛሬ ላለንበት ቀን ያደረሱን የኢትዮጵያ የቁርጥ ቀን ጀግኖች ታሪክን ማስቀጠል ይገባልን ብለዋል። ተመራቂዎቹ ወቅቱንና ሁኔታዎችን ታሳቢ ያደረገ በመደበኛና ኢመደበኛ የውጊያ ስልቶች ላይ ትኩረት ያደረገና በማንኛውም ሁኔታና ጊዜ ጠላትን ድል ማድረግ የሚያስችል አቅም እንዲኖራቸው መደረጉን የስድስተኛ እዝ ማሰልጠኛ ማዕከል ምክትል አዛዥ ሌተና ኮሎኔል ታምራት ሌንጀሶ ተናግረዋል። ዘገባው የ አዲሱ አራጋው ነው። የመከላከያ ትምህርትና ስልጠና ዋና መምሪያ ለሰው ሀብት አመራር ሙያተኞቹ የስራ ላይ ስልጠና ሰጠ። ስልጠናው አመራሩና ባለሙያውን በሕግና አሰራር ተወዳዳሪና ጥራት ያለው ስራ እንዲሰሩ የሚያግዝ መሆኑን የትምህርትና ስልጠና ዋና መምሪያ ምክትል ኃላፊ ሜጀር ጀነራል ሰለሞን ቦጋለ ገልጸዋል። በዋና መምሪያው ስር ባሉ በሁሉም ክፍሎች አንድ አይነትና ወጥ የሆነ እንዲሁም ደረጃውን የጠበቀ አሰራር እንዲጎለብት ማድረግ የስልጠናው ዓላማ መሆኑን የዋና መምሪያው የሰው ሀብት አመራር ቡድን መሪ ሌተናል ኮነሬል መንገሻ ሞላ ተናግሯል። ዘገባው የኃይለ ማርያም ተሾመ ነው። የሁርሶ ኮንቲጀንት ማሰልጠኛ ማዕከል የተሰጠውን ተልኮ በላቀ ብቃት ለመፈጸም ዝግጁ ነው ሲሉ የሁርሶ ኮንቲጀንት ማሰልጠኛ ትምህርት ቤት አዛዥ ብርጋዴ ጀነራል አዲሱ ተርፋሳ ገለጹ። ብርጋዴር ጀነራል አዲሱ ተርፋሳ ይህን የገለጹት የማሰልጠኛውን አሁናዊ ቁመና ምን እንደሚመስል ውይይት በተደረገበት መድረክ ላይ ነው። ኢትዮጵያ ልማትና እድገቷን ለማስቀጠል ቆርጣ ተነስታለች ያሉት የውይይቱ ተሳታፊዎች የማሰልጠኛው ማህበረሰብም የእንጽንፈኛውና የሸኔን እኩይ ሴራና አጀንዳ በተገቢው ከመገንዘብ ባሻገር የባንዳዎችን የጥፋት እንቅስቃሴ ለማምከን ለሚከወኑ ተግባራት በሙሉ የበኩላቸውን ለማበርከት መዘጋጀታቸውን ተናግረዋል። ዘገባው የተስፋዬ ያረጋል ነው። የሴቶችና ማህበራዊ ጉዳይ ዳይሬክቶሬት በሥርዓተ ጾታ እኩልነት ላይ ያተኮረ የግንዛቤ ማስጨበጫ ትምህርት ሰጠ። በጠቅላይ መምሪያው ጠቅላላ አገልግሎት ዋና ዳይሬክቶሬት ሴቶችና ማህበራዊ ጉዳይ ቡድን አዘጋጅነት የተሰጠው ስልጠና ከክፍሎች የተወጣጡ የሰራዊት አባላትና ሲቪል ሰራተኞች ተከታትለውታል። የግንዛቤ ማስጨበጫ ትምህርቱ ሴቶች ብቁና ጠንካራ መሪ ሆነው እንዲወጡ ትልቅ መሰረት የሚጥል ስለመሆኑ ተጠቁሟል። ዘገባው የሰሜራ ኃይሉ ነው። በመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ የጋፋት አርማመንት ኢንጂነሪንግ ኢንዱስትሪና የሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ የሚያመርቷቸውን አዝርዕቶችና የእንሰሳት ተዋጽኦ ምርቶችን ለሰራተኞቻቸው በተመጣጣኝ ዋጋ እያቀረቡ እንደሆነ ተገለጸ። ብላቸው ክንዴ ተጨማሪ አለው። በመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ የጋፋት አርማመንት ኢንጂነሪንግ ኢንዱስትሪ በምግብ ራስን የመቻል ተቋማዊ መርህን ለማሳካት በ75 ሄክታር መሬት ላይ ስንዴና ጤፍ እያመረተ መሆኑን አስታውቋል። በኢንዱስትሪው የንብረባታን ጨምሮ ግቢውን ለስራ ሳቢና ምቹ ለማድረግ የአረንጓዴ ልማት ስራዎችና የግቢ ውስጥ የመንገድ ሥራ ፕሮጀክቶች እየተከናወኑም ይገኛሉ። እነዚህ የግብርና ምርቶች ለኢንዱስትሪው ሰራተኞች በዝቅተኛ ዋጋ እንደሚቀርቡ የጠቆሙት ስራ አስኪያጁ ኮሎኔል አገሬ ተሰማ ይህ ተግባር የሰራተኛውን ኑሮ ለመደጎምና ለማሻሻል የራሱን አስተዋጽኦ እያበረከተ መሆኑን አስረድተዋል። ብለን እናስባለን። ይሄ ገቢ ለማንም አይደለም የሚውለው፣ ለራሱ ለሰራተኛው ድጎማ ነው የሚውለው። ጤፉ ቀጥታ ወደ ክበብ ነው የሚገባው በጣም ባነሰው ዋጋ ማጣፈጫም ብቻ ሊሸፍን በሚችል እንትን ወደ ሰራተኛ ክበብ እንዲገባ ይደረጋል። የሰራተኛው ኑሮ እንዲደጉም ይደረጋል። ይህ በእንዲህ እንዳለ የሆሚቾ አሙኔሽን ኢንጂነሪንግ ኢንዱስትሪም ከ200 ሄክታር በላይ በሆነ መሬት ላይ ስንዴና ጤፍ ማምረቱን አስታውቋል። ኢንዱስትሪው የወተት ላሞችንና የእንቁላል ዶሮዎችን በብዛት እያረባ እንደሚገኝም ምክትል ስራ አስኪያጁ ኢንጂነር ምህረታብ ጉራመላ ገልጸዋል። ዶሮዎች አሉን። ዶሮዎችን የሚጥሉልን እንቁላል ሰራተኛ ምግብ ላይ ይውላል። አብዛኛውን ነገር የምግብ የተቋሙ ላይ ያለ ሰራተኛ የምግብ ፍላጎት የምግብ ለመሸፈን ሰፋፊ ስራዎች እየተሰሩ ነው ያሉት። እንዳያችሁትም በጣም አመርቂ ነው። ኢንዱስትሪው የአዝርዕት ምርቶቹንና የእንስሳት ተዋጽኦ ውጤቶቹን ለሰራተኞቹ በተመጣጣኝ ዋጋ እያቀረበ እንደሚገኝም ኢንጂነር ምዕረታብ ጉራመላ ተናግረዋል። በመጨረሻም በምስራቅ ኢትዮጵያ ስራ የጀመረው የካሉብ ጋዝ ፕሮጀክት በሰላም እንዲጠናቀቅ የጸጥታ መዋቅሩ አስተዋጽኦ የጎላ እንደነበር ተገለጸ። የተፈጥሮ ጋዙ አስፈላጊውን ግልጋሎት እንዲሰጥና የመሰረተ ድንጋይ የተቀመጠለት የማዳበሪያ ፋብሪካ ስራም በተቀመጠለት ጊዜ እንዲጠናቀቅ በትኩረት እየተሰራ መሆኑ የጸጥታ ጥምር ኮሚቴው አስታውቋል። በአካባቢያችን ያሉ አራት ወረዳዎች አሉ እነሱንም በመነጋገር አካባቢያችን ሰላም እንዲሆን እስካሁን የጋራ ሆነን ይሄ ፕሮጀክት ለምርቃቱን አድርሰናል። ለአንድ አላማ ተግባብተንና ተደጋግፈን በመስራት የሀገራችንን እድገት እንዲፋጠን ሰላማዊ እንቅስቃሴ እንዲቀጥል የበኩላችንን እየተወጣን ነው ሲሉ በሱማሌ ክልል የቆራሄ ዞን ፖሊስ መምሪያ ምክትል ኮማንደር መሐመድ ኢብራሂም ገልጸዋል። ዘገባው የሳምሶን ባህሩ ነው። ተመልካቾቻችን ዜናዎቹን አበቃን።